ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ይሄ ስለ ጤና መረጃዎች የምንወያይበት የዩቲዩብ ቻናሌ ነው። አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመንካት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ከዚህ በኋላ ፖስት የማድረጋቸውን የጤና ቪዲዮዎች ለመመልከት ደግሞ የደውል ምልክቷን ይጫኑ። ከወደዱት ላይክ ያድርጉት። ይጠቅማል ብለው ካሰቡ ደግሞ ለዘመዱ ወዳጆች ያጋሩልኝ፣ ሼር ያድርጉልኝ። ዛሬ የምንነጋገረው ስለ ፐልቪክ ኢንፍላማቶሪ ዲዚዝ ወይም ደግሞ ፒአይዲ ወይም የማህፀን ኢንፌክሽን ጠቅለል አርገን ስናየው የማህፀን ኢንፌክሽን ስለ ማህፀን ኢንፌክሽን ነው። ማህፀን ስንል እንግዲህ የማህፀን ኢንፌክሽን ወይም ደግሞ ፒአይዲ የሚለው ተርም የሚይዘው ከታችኛው የማህፀን ክፍል ጀምሮ እስከ ከቫጃይና ይጀምራል፣ ከሰርቪክስ ይቀጥላል፣ ዩትረስ ወይም ደግሞ ዋናው የማህፀን ክፍል ልጅ የሚሸከመው እሱን ይይዛል ቲዩቦች አሉ፣ ጎንና ጎን ፋሎፒያን ቲዩብ ይባላሉ። ከእንቁላል ከሚመረትበት ወደ ዋና ወደ ማህፀን የሚሄድበት ትቦ ከሱ እስከ ድረስ ከእንቁላል የሚያመርተው አካል ድረስ ይሄዳል። እና ሰፋ ያለ እንትን ነው፣ ብሮድ ተርም ነው። ፒአይዲ ፐልቪክ ኢንፍላማቶሪ ዲዚዝ ይሉታል በእንግሊዝኛ፣ የማህፀን ኢንፌክሽን ተብሎ ደግሞ ጄነራልኛ እንጠራዋለን ማለት ነው። እንግዲህ የማህፀን ኢንፌክሽን በጣም ኮመን ከሆኑት ሴቶቻችንን ከሚያጠቁት ኢንፌክሽኖች መካከል አንዱ ነው። እንዲሁም ኮመን ከመሆንም በላይ ብዙ ኮምፕሊኬሽኖችንን፣ መዘዞችንን፣ የጤና እክሎችንን በማምጣት ይታወቃል። እና ስለዚህ ህመም ነው ዛሬ የምንነጋገረው። እንግዲህ ይሄ ህመም አብዛኛውን ጊዜ የሚመጣው በባክቴሪያዎች ነው ባክቴሪያዎች ነው፣ በባክቴሪያ በፈንገስ እና በፕሮቶዛ ሊሆን ይችላል። እነዚህም ሊያመጡ ይችላሉ። ነገር ግን ኮመንሊ ጎኖሪያ እና ክላሚዲያ የሚባሉ ሁለት ባክቴሪያዎች አሉ። ስለዚህ በሁለቱ የሚመጣ የኢንፌክሽን አይነት ነው። እንግዲህ ይህ ህመም ብዙ ጊዜ በሴቶች ሴቶቻችን ትኩረት ህመም ነው ተብሎ ትኩረት ስለማይሰጠው ብዙ ነገሮችን ካመጣ በኋላ ነው ጉዳቶችን ካስከተለ በኋላ ነው ወደ ህክምና የሚመጣው እና እሱ ደግሞ ትንሽ ለማከም ያስቸግራል እና እስቲ ምንድን ምን ምንድናቸው ምልክቶቹ የዚህ የማህፀን ኢንፌክሽን ምልክቶቹ ምን ምንድናቸው ብለን በምናወራበት ጊዜ በጣም ኮመንሊ የሚታወቀው በማህፀን በኩል የሚፈስ ነጭ የሆነ ሽታው ጥሩ ያልሆነ ፈሳሽ ነው መግል የሚመስል ነጭ ፈሳሽ በማህፀን በኩል የሚወጣ ከሆነ አንደኛው እና ኮመንሊ አብዛኛውን ጊዜ እንደ ምልክት የሚታየው እሱ ነው ሌላው ደግሞ የታችኛው የሆድ ክፍል ወይም ደግሞ ከእምብርት በታች ያለው ከሱ ጀምሮ እስከ ሙሉ የሴቶች መራቢያ አካል ያለበት አካላት የቱ ጋር እንደሆነ ማይታወቅ ህመም፣ ምንድን ነው ደል ኤኪንግ ፔን ይባላል። የቱ ጋር እንደሆነ አይታወቅም፣ ግን ውጋት ይሆናል፣ አንዳንዴ አንዳንዴ ደግሞ ቁርጠት ይሆናል፣ አንዳንዴ ደግሞ መጫን ይሆናል። ብቻ ዲስኮምፎርት ቶታል የሆነ ዲስኮምፎርት ሊኖር ይችላል ማለት ነው። እንግዲህ ከነዚህ ውጭ ደግሞ በግንኙነት ጊዜ ህመም ሊኖር ይችላል። እዛ የመራቢያ አካል አካባቢ ደግሞ እንደዚሁ የተለያዩ ቁስሎች ሊኖሩ ይችላሉ። እና ከነዚህ እንዳለ ከይሄ እንደነገርኳቸው የግሩፕ ኦፍ ዲዚዝ ነው ብያቸዋለሁ። እና ጠቅላላ አድርገን የማህፀን ኢንፌክሽን እንለዋለን። ስለዚህ እንደዚህ እንደዚህ አይነት ምልክቶች ካሉ የማህፀን ኢንፌክሽን ሊኖር ይችላል ተብሎ ይታሰባል እና እነዚህ ምልክቶች ካዩ ወደ ጤና ተቋም ሄደው ሴቶች እህቶቻችን ምርመራ ቢያደርጉ እና ሕክምና ቢያደርጉ ጥሩ ነው እላለሁ። እንግዲህ እንግዲህ ምልክቶቹን ያክል እንደዚህ ስለ ምልክቶቹ ይህን ያክል ከተነጋገረ አጋላጭ ሁኔታዎች ውስጥ ምን ምንድን ናቸው? ስለዚህ ሴቶች ምን በማድረግ ነው ወይም ደግሞ ምን የሚያደርጉ ሰዎች ናቸው ለዚህ የማህፀን ኢንፌክሽን የተጋለጡ የሆኑት የሚለውን በምናይበት ጊዜ በጣም ኮመን የሆነው ወይም ደግሞ ኮመንሊ ለዚህ የሚያጋልጠው ምንድን ነው ብለን በምናይበት ጊዜ ከአንድ ሰው በላይ ግንኙነት ማድረግ ነው። ወይም ደግሞ አንድ የተወሰነ ሰው ጋር ግንኙነት አለ። ከብዙ ሰዎች ጋር ግንኙነት ማድረግ ለዚህ በጣም ከፍተኛ የሆነ አጋላጭ ሁኔታ ነው ማለት ነው። እንግዲህ ሌላው ደግሞ በሁለተኛ ደረጃነት ያለው አሁን ላይ በተለይ አሁን ሞደርን ላይፍ ስታይል ጋር እየተለመደ የመጣው ዳውቺንግ የሚባል ፕራክቲስ አለ። ዳውቺንግ ምንድን ነው? ዳውቺንግ ማለት ፓወር ባለው ፕሬር ባለው ውሃ ፕሬር ባለው ውሃ የሴቶች የመራቢያ አካልን መታጠብ ነው። እንግዲህ እሱ ምን ያመጣል? እዛ አካባቢ ያሉ ኖርማሊ የሚኖሩ ባክቴሪያዎች አሉ የተለያዩ ንጥረ ነገሮችን እንትን የሚሉ እንዲመረቱ የሚያደርጉ ጤንነት የሴቶች መራቢያ አካልን ጤንነት የሚጠብቁ ባክቴሪያዎች አሉ። እነሱ ጤነኛ ናቸው። ኖርማል ፍሎራስ እንላቸዋለን በእንግሊዝኛ ማለት ነው። ነገር ግን እንደዚህ ዳውቺንግ በሚኖርበት ጊዜ ግን እነዚህ የሴቶች መራቢያ አካልን ጤና የሚጠብቁ ባክቴሪያዎች ይወገዱና ወደ ፓቶሎጂክ ወይም ደግሞ ህመም የሚያመጡ ባክቴሪያዎች እዛ አካባቢ ይሰፍራሉ። ስለዚህ ነሄ ምን ያደርጋል? ህመም የፐልቪክ ኢንፍላማቶሪ ዲዝ ወይም ደግሞ የማህፀን ኢንፌክሽንን ያጋልጣል ማለት ነው። ስለዚህ እንደዚህ አይነት ነገሮች ለማህፀን ኢንፌክሽን ያጋልጣሉ ማለት ነው። ይህ የማህፀን ህክምና ደግሞ ይህ ማህፀን ህመም ወይም ደግሞ በሽታ ኢንፌክሽን ካልታከመ ወዴት ይሄዳል? ምን ምን ያመጣል ብንል በመጀመሪያ ደረጃ ከማህፀን ውጭ እርግዝና ለእሱ ያጋልጣል። የማህፀን ውጭ እርግዝና ከባድ የሆነ ድንገተኛ ኢንተርቬንሽን ወይም ደግሞ ህክምና የሚያስፈልገው ኮንዲሽን ነው። ላይፍ ትሪትኒንግን ወይም ደግሞ ህይወትን አደጋ ላይ ሊጥል የሚችል እርግዝና ነው ከማህፀን ውጭ እርግዝና። ስለዚህ ለእሱ ሊያጋልጠን ይችላል። በሁለተኛ ደረጃ ልጅ መውለድ አለመቻል ወይም ደግሞ ወደ እስከ መካንነትን ሊያደርስ ይችላል። የማህፀን ኢንፌክሽን ቶሎ ካልታከመ ከላይ የነገርኳችሁን አካላት በማጥቃት ጤናማ የሆነ ያልሆነ የመራቢያ አካልን እንትን በመፍጠር ወደ መካንነት ሊወስድ ይችላል። ሌላው በጣም ከፍተኛ የሆነ ህመም ለረጅም የሚቆይ ክሮኒክ የሆነ ፔልቪክ ፔን ይባላል እና ለእሱም ሊያጋልጥ ይችላል ካልታከመ ወዲያው ካልታከመ፣ ለሱ ያጋልጣል። ሌላው ደግሞ እንደ ማንኛውም ኢንፌክሽን እንግዲህ የማህፀን ኢንፌክሽን ኢንፌክሽን ወደ ደም ተሰራጭቶ ሴፕሲስ ወይም ደግሞ በደም የሚሰራጭ ኢንፌክሽንን ሊያስከትል ይችላል። እነሱን በማምጣት ህይወታችን አደጋ ላይ ህይወትን አደጋ ላይ ሊጥል ይችላል። ሌላው ደግሞ እዛ አካባቢ ቅድም እየጠቀስኳቸው አካላት አካባቢ መግል በመያዝ ወደ ሌሎች አካላት በመሰራጨት ከፍተኛ የሆነ ህመምና ስቃይ ያስከትላል ማለት ነው። መከላከያ መንገዶችን በምናይበት ጊዜ እንግዲህ ቅድም እንደተነጋገርነው አጋላጭ ሁኔታዎቹ ከአንድ በላይ ከሆነ ሰው ጋር ግንኙነት ማድረግ አለመወሰን ነው። ስለዚህ እሱ መወሰን ወይም ደግሞ ከአንድ ሰው ጋር ብቻ እንደዚህ አይነት ግንኙነት ማድረግ ወይም ደግሞ መወሰን ከዚህ እንትን ይቀንሳል፣ ከአጋላጭነቱ ይቀንሳል ማለት ነው። ሌላው ደግሞ እንደዚህ አይነት ቅድም የተነጋገርናቸው ናቸው ምልክቶች ሴቶች ሴቶቻችን የምታዩ ከሆነ ወይም የሚያዩ ከሆነ ደግሞ ቶሎ ወደ ጤና ተቋም በመሄድ ሕክምና በማድረግ እነዚህ የሚመጡትን መዘዞች መከላከል ይቻላል። ሌላው ደግሞ መከላከል የምንችልበት መንገድ አባላዘር በሽታዎችን አብዛኛውን ጊዜ በባልና በሚስት መካከል የሚፈጠር ወይ ባል ወይ ሚስትን እንደዚህ አባላዘር በሽታዎች በሚይዙበት ጊዜ ሁለቱንም ሁለቱም ሄደው መታከም አለባቸው። የህክምናው ፕሪንሲፕል ዋናው ፕሪንሲፕል ህክምና መስጠት ብቻ ሳይሆን አጋላጭ ሁኔታዎችን መቀነስ ስለሆነ አብዛኛውን ጊዜ እነዚህ አይነት ህክምናዎች የሚደረጉት ለሴት ብቻ ወይም ደግሞ ለወንድ ብቻ ሳይሆን ግንኙነት የሚያደርጉ ሁለት ሰዎች ካሉ ጾታዊ ግንኙነት ካላቸው ወይም ደግሞ ትዳር ውስጥ ከሆኑ ካልሆኑም ሁለቱም ወንድና ወንዱም ሴቱም ሄደው ይህን ህክምና መታከም አለባቸው። አለበለዚህ አንዱን ብቻ የሚታከም ከሆነ ተመልሶ የመያዝ ቻንስ ይኖረዋል ማለት ነው። ስለዚህ መከላከያ መንገዶቹ እነዚህን ይመስላሉ። በተነጋገር ነው የጤና ቶፒክ ወይም ደግሞ ርዕስ ዙሪያ ጥያቄ፣ አስተያየት እንዲሁም ምንም አይነት የምትጨምሩት ነገር ካለ በኮሜንት ሴክሽን ላይ እንትን አድርጉልኝ ጻፉልኝ። አሁንም ለዩቲውብ በዩቲውብ ቻናል ላይ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ ጠይቃችው አለው። አመሰግናለሁ።